ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ወደ ረፋድ የመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህን አጫጭር መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎችም ነው የማልፈው። መረጃን የማስቀድምላችሁ ለሁለተኛ ጊዜ ከአዲስ አበባ ጎጃም የሚያስገባው መንገድ ዛሬም እንግዲህ ለሁለተኛ ጊዜ መንገደኞች ታፍኗል። በጣም ነው የሚያሳዝነው። ወደ አርባ ሰው የታገቱበት ሁኔታን ያለው ከባለፉ ስልሳ ምናምን አካባቢዎች ጋር እንግዲህ ተዳምሮ ወደ አንድ መቶ ሰው የታገቱት ቁጥሩ ከፍ ብሏል ማለት ነው። በኦሮሚያ ክልል በትላንትና ዕለት እገታ ተፈጽሟል በአንድ ሳምንት ጊዜ ውስጥ ብቻ እንግዲህ ሁለት ጊዜ እገታ ተፈጽሟል ማለት ነው በትላንትናው እለትም አርባ ሰው ታግቷል ከአዲስ አበባ ጎጃም በሚወስደው መንገድ ነው ተደጋጋሚ እገታዎች እየተደረጉ ይገኛሉ በአንድ ሳምንት ብቻ የታገቱት እንግዲህ ሰዎችም ከባለፈው ጋር ተዳምሮ ወደ መቶ ሰው ደርሷል ማለት ነው ባለፈው የታገቱትም እንግዲህ እንደምታውቁት እስከ አንድ ሚሊዮን ብር የተጠየቀበት ሁኔታን ያለው ይሄ ቦታ እንግዲህ በጣም የሚገርም ታሪክ እየተሰራበት ይገኛል አሁንም ይሄ ነገር እየተፈጸመ ይገኛል እንግዲህ በርካታ ጊዜ እገታዎች የተፈጸሙት በዚሁ ከአዲስ አበባ ጎጃም በሚወስደው መንገድ ተደጋጋሚ እገታዎች ከዚህ በፊትም ሲሰሩበት ነበር አሁንም የቀጠለበት ሁኔታ መኖሩን መረጃዎች ያመላክታሉ በሌላ መረጃ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ተጠናክረው ቀጥሏል ጠዋት ላይ በመልካም ሚዲያ በነበረኝ መርሃ ግብር ጎጃም ቀጠና ያሉትን የደረሱ ኪሳራዎች እና የፋኖ የድል ውጤቶች ገልጬላችሁ ነበር። አሁን ደግሞ ከወደ ጎንደር አካባቢ በደረሰን መረጃ መሰረት አንዳንድ ጉዳዮችን በመጠኑ እንመለከታለን ማለት ነው። በአማራ ክልል ጎንደር አይምባ ዙሪያ በአንድ ኮሎኔል እና አንድ ኮሎኔል እና በአጃቢዎች ላይ ጉዳት ደርሶባቸዋል። ጸዳ ፖሊስ ጣቢያ ላይም ጉዳት መድረሱ ተሰምቷል። ፋኖቹ በሁለቱም የጋራ ሆኖ ነው እንግዲህ ጥቃቱን የፈጸሙት ተብሏል። እንግዲህ በጎጃ በጎንደር ውስጥ የሚንቀሳቀሱ ፋኖች የጥምረት ስራን በሚገባ ሰርቷል። በተጨማሪ ከመገጭ ግድብ የተተኮሰው ሞርተር አምቦ በር ያለውን ጤና ጣቢያ ላይ አርፎ ዘበኞችን የሚገደልበት ሁኔታ መሆኑ ተገልጿል። ማክሰኝት ሰላሳ ሁለት የጦር መሳሪያ መከላከያ እንግዲህ ግለሰቦችን አስፈትቷል። መከላከያ ነው ይህንን ያስፈታው። ፋኖን እየደገፋችሁ ነው፣ ከፋኖ ጋር ሆናችሁ ወቅታችሁናል፣ የመሳሰሉ ተልካሻ ምክንያቶች ተካተውበታል። መከላከያ ግለሰቦችን እንግዲህ አስፈትቷል የተባለው ቤት ለቤት ፍተሻም ዘረፋዎችም ወታደራዊ ካምቦች እና ህዝባዊ ህዝብ እንዲጠብቅም እየተባለ እንደሚገኝ ተገልጿል ካምፑን ህዝብ ከጠበቀ ፋኖ ማጥቃት አይችልም ብሏል ግዳጅ እየሰጡ ይገኛሉ ነው የተባለው እንግዲህ ይሄ ምንድን ነው አሁን በአማራ ክልል በተለያዩ ቦታዎች ላይ የካምፕ ጥቃት ተጠናክሮ የቀጠለበት ሁኔታ ነው ያለው ይሄንን የካምፕ ጥቃት ለማስቀረት ምንድን ነው አሁን እያሉ ያሉት፣ ህዝቡን ሰብስቦ የወታደሮችን ካምፕ ህዝቡ ይጠብቅ እየተባለ ይገኛል። ይሄ በጎንደር የተላለፈ መመሪያ ነው። ፋኖ ህዝቡን አይገልም በሚል የሚጠቀሙበት አንዱ ስልት ነው። ቤተክርስቲያን ላይም ጥቃት ይፈጽሙ እና ማከላከያዎቹ ቤተክርስቲያን ይገባል። ፋኖ በምንም አይነት እና በምንም ተአምር ቤተክርስቲያን ላይ አይቶክስም። ይሄንን ማከላከያዎቹ አረጋግጧል። መከላከያዎቹ አሁን የማይነቀነቅ ምርጥ ምሽግ ነው ብሎ የወሰዱት ቤተ ክርስቲያን ነው። ቤተ ክርስቲያን ላይ ሆኖ እነሱ ይተኩሳሉ። ፋኖ ወደ ቤተ ክርስቲያን አይተኩስም። ይሄንን መቶ በመቶ አረጋግጧል። በአይምባ አንድ ኮሎኔል ተገሏል፣ አጃቢዎችም ተገሏል። ወታደራዊ ተሽከርካሪ ተገልብጦ በርካቶች ጉዳት አስተናግዷል። እንግዲህ አይምባ ላይ ነው ይሄ የሆነው። ሌላው ወገራ አምባ ጎርጊስ የፖሊስ ኮማንደር ተገሏል። አይምባ ከባድ ውጊያም ተደርጓል። በዚህ ውጊያ እንግዲህ ኮሎኔል የተገደለበት ሁኔታ ነው ያለ። አርማጮ በተመሳሳይ በደፈጣ በርካቶች ተገሏል። ዛሬ ረፋድም እንግዲህ እንቅስቃሴ አለን የተባለ ወታደራዊ እንቅስቃሴ። ሰሞኑን እንግዲህ በነበረው ውጊያ እዚሁ ጎንደር አካባቢ ሰባ ስምንት ቦታዎች በጎንደር ውጊያ ተደርጓል። በሰባ በሰባ ስምንት ቦታ በጎንደር ውጊያ ተደርጓል 99 ወታደር ተማርኳል 84 ወታደር ከስምሪት ቀጠና ጠፍቷል አራት የሬዲዮ መገናኛ ተማርኳል 655 ወታደር ተደምስሷል 200 ቁስለኛ ተመዝግቧል ይሄ የአገር ውስጥ ሚዲያ ብቻ ሳይሆን እንግዲህ ሮይተርስ ዘገባውን ዘግቦታል 300 ተተኳሽ ፋኖች አግኝተናል ብሏል አምስት ቁምታል የሰራዊት ስንቅ በፋኖ እጅ ገብቷል ብሏል። ከ23 በላይ ወታደራዊ ገዢ መሬቶችን ተቆጣጥረናል ብሏል። ፋኖቹ ስምንት ብሬን በፋኖ እጅ ገብቷል። በፋኖ ላይ እንግዲህ የደረሰው የጉዳት መጠን መጠነኛ ነው ተብሏል። 27 የብልጽግና ካድሬዎችም እስከ ወዳኛ የተሸኙበት ሁኔታ መኖሩ ተገልጿል። በዚህ ውጊያ ውጊያ ውስጥ ተቀላቅሎ ውጊያውን እየመሩ ይገኛሉ። ይሄ እንግዲህ ጎንደር ቀጠና ነው። ጎጃም ቀጠና ጠዋት ላይ የነበረው መርሃ ግብር ላይ ሰምታችኋል። አሁን ይሄ ደግሞ በጎንደር ቀጠና ነው። ሌሎች ቀጠናዎች ላይ የተፈጸሙ ተጋድሎዎች እና የድል ውጤቶችን በተመሳሳይ እንደዚሁ የምናቀርብ ይሆናል። አድማጮቻችን፣ ተመልካቾቻችን፣ ሌላው ታች ጋይንት የነበረው ውጊያ ለሁለት ቀን ነው እንግዲህ። ዛሬም ከፍተኛ ወታደራዊ እንቅስቃሴ አለ። ከተለያዩ ቦታዎች ላይ ሰራዊት እንቅስቃሴ እያደረጉ ይገኛሉ። ደብረ ታቦር በሁለት ቦታዎች ላይ ቶክስ እንደነበር ተገልጿል። በተመሳሳይ ማዕደረ ማርያም አረንጎ በአድማ ብተና እና ሚሊሻ ካምፕ ላይ ጉዳት ደርሷል። ሁለተኛ ማዕደረ ማርያም በተባለው ቦታም ጉዳት መድረሱ ተሰምቷል። እንግዲህ ቦረና ሳይንት መካነ ሰላም አቅራቢያም ቆቦ አደሬ በካምፕ ላይ በደረሰው ጥቃት 15 ሚሊሻ ተገልሏል። 10 የነፍስ ወከፍ መሳሪያ በፋኖ እጅ ገብቷል። እንግዲህ አማራ ክልል አድማጮቻችን፣ ተመልካቾቻችን፣ በጣም በሚገርም ሁኔታ ዘመቻ አንድነት ፋኖችን ጥምረት አንድ ከማድረጉን ባሻገር በርካታ እግረኛ ወታደሮች ዋጋ የከፈሉበት፣ ኮሎኔሎች ዋጋ የከፈሉበት እና የቡድንና የነፍስ ወከፍ መሳሪያዎች ወደ ፋኖ ገቢ የተደረገበት ሁኔታ መኖሩን ከእያንዳንዱ ቀጠና በሚደርሰው ሪፖርት መሰረት መረጃው እየወጣ ይገኛል። ሌላ ወደ ኤርትራ የሚወስደን መረጃ ሲወስዳችሁ የኤርትራ የሶማሌ፣ የግብፅ የጥምረት ስብሰባ በካይሮ እየተደረገ ሲሆን ሶማሊያ አሁንም ለሁለተኛ ጊዜ በስብሰባው አልተገኘችም ተብሏል። ጉዳዩ በቀይ ባህር ፖለቲካ አሰብንም ይመለከታል ተብሏል። በሶማሊያ ማፈግፈግ ውስጥ እንግዲህ ኤርትራ እና ግብፅ ጠንካራ ውይይት አድርጓል። ሶማሊያ ከአንካራ ኢትዮጵያ ስምምነት በኋላ ማፈግፈጓ ነው እንግዲህ የተሰማው። በቀጠናው ውጥረት ነግሷል ኤርትራ ገልጻለች። አሰብን ምናልባትም ሳውዲዎች በኤርትራ ጋባዥ ለጦር ቤዝ ወይም ደግሞ ወታደራዊ ጦር ካምፕ ወይም ደግሞ የጦር ቤዝ ሊጠቀሙበት ይችሉ ይሆናል የሚሉት አንዳንድ መላምት መረጃዎች እየወጡ ይገኛሉ። ባለፈው ኤርትራ ወደ ሳውዲ አረቢያ ሉካን ቡድን ልካ ነበር፣ ደብዳቤም ልካ ነበር። ምናልባት እንግዲህ ይሄ ነገር ሶስተኛ ወገንን የማስጠጋትና በነፃነት የመኖር ስራን ኤርትራ የጭንቅላት ስራ ልትሰራ ትችላለች የሚባል መረጃ እየወጣ ይገኛል። የሳውዲ ሉካን ቡድኖች አራት ኪሎ እንደነበሩ መረጃዎች ያመላክታሉ። በዚሁ በቀይ ባህር ዙሪያ ነው የሚነጋገሩ ተብሏል። አድማጮቻችን፣ ተመልካቾቻችን እንግዲህ የቀይ ባህር ጥያቄና የአሰብ ወደብ ጉዳይ አሁንም መነጋገሪያ የሆነው የቀጠለበት ሁኔታን ያለው እልባት አላገኘም። ወዴት ይወድቃል የሚለውን እንግዲህ አብረን የምንከታተል ይሆናል። የአማራው ክልል ጦርነት እንግዲህ ተጠናክረው ቀጥሏል። ሀሜትም አብረው የቀጠሉበት ሁኔታን ያለው ጠንካራ ጠንካራ ጀረናሮችን እየፈለጉ ወደ ፋኖ እያላከኩ ይገኛሉ። ጀረናሩ እንግዲህ ብቃት ኖሮት በስልክ አዋክቶ ከሆነ ባናውቅም በትግራይ እንደሚገኙ ነው መረጃዎች የሚጠቁሙ። አድማጮቻችን ተመልካቾቻችን በተመሳሳይ ፕሮግራምና መርሃ ግብር እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም ተከታተሉ። ሰላም